ሰላም ሰላም ውድ የዩቲዩብ ቤተሰቦች ተከታታዮች እንደምን አላችሁ? አለውን አልሐምዱሊላህ፣ ዳና ነኝ። ዛሬም በርዕሱ ላይ እንደተመለከታችሁት ጌም በመጫወት ብቻ የሚከፍለን አፕ ነው ይዤላችሁ የመጣሁት። ጌም ትጫወታአላችሁ፣ በመሀል ማስታወቂያ ያሳያል፣ ለእኛ ገንዘብ ይከፍለናል ማለት ነው። አሁን እሱን የምታገኙበት እንትን ነው የማሳያችሁት። ቀጥታ እሱን የምታገኙት ፕላይ ስቶር ላይ ነው። ፕሌይ ስቶር ሄዳችሁ አፑን ታወርዳላችሁ። የአፑ ስም ስታር ኩኪንግ ደም ካሽ ይባላል። ይሄ ማለት ነው ላሳያችሁ። ይሄ ይሄ ያከበኩበት ታያችሁ ኋላ? ይሄ ስታር ኩኪንግ ደም የሚለው ጽሑፉን እንድታያችሁ እንድለባላችሁ እንደገና ለፈላችሁ ይቺ ይቺ ሞቺ እስታ እንደዳም እቺን ታወርዳታላችሁ እንትን ላይ ሄዳችሁ ፕላይ ስቶር ላይ ማለት ነው። ከዛ ልክ ካወረዳችሁን ካወረድን በኋላ ምንም እንትን አይጠይቃችሁም። እንደዚህ ነው የሚከፍትላችሁ ማለት ነው። ከዛ እዚህ ጋር የምታያቸውን አፖሽ መጫወት ነው እንትኖች ጌሞች። ልክ ጌሞችን ተጫውተን ሁለት ጊዜ ከተጫወትን በኋላ የሚያመጣልን ማስታወቂያ ነው። ማስታወቂያውን እናያለን በሶስት ጊዜ ከውጭ ድሮ አለምግላ ይታያቸዋል። እሱ እዚህ ጋር ይቆጥራል። እኛ ጌሙን እንጫወት አለን። ሁለት ጊዜ ምናምን ከተጫወት እሚከፍለን ጌም ስለተጫወት ንላቸው አይደለም መሀል ላይ ማስታወቂያ ስለሚገባ ነው። ማስታወቂያ ስለምናይላቸው ነው የሚከፍሉና ማስታወቂያ አሁን ላይ ከቀላችሁ ማስታወቂያ ለማሰራት ስንትና ስንት ብር ነቆች እንደሚደረግ አደለም። ልክ እንደዛ በዚህም መንገድ ስናይላቸው እነሱ የሆነ ያህል ብር ይሰጡናል ማለት ነው ይህንን እዚህ ጋር ጌሙን አሁን ስልክ ዳታ ስለሌለውን አደለም ይህ እየቆጠረ ነው ማለት ነው። እዚህ ጋ ያለው አይደለም ድሮ አለም የሆነው እዚህ ጋ ትገባላችሁ ያው እንደምታያችሁ ዘጠና ዘጠኝ ነጥብ ስምንት የምትለው ቆይ አስምርላችሁ ይቺ ይቺ ልክ ይህንን አያት ትንሽ ይሄንን ቀርተዋል። መቶ ሲሞላ ይሄ እንደምታዩት ዊዝድሮዋል የሚለውን ጠቅ ያረኩበትን እሱ ነው የምንነካው ማለት ነው። መጀመሪያ በምንድን ነው ትራንስፈር የምናደርገው ካላችሁኝ ያው ፔይፓል አለ እዚህ ጋር፣ አማዞን ማስተር ካርድ አለ። እኔ ፔይፓል ስለሆነ ያለኝ ፔይፓል አካውንት ነው ያስገባውላቸው ማለት ነው። እናንተ ያላችሁን ማስተር ካርድ መጠቀም ትችላላችሁ፣ አማዞንን መጠቀም ትችላላችሁ፣ የእኛውንም መጠቀም ትችላላችሁ። ፔፓል አካውንት ያላችሁ ደግሞ እሱ ቆንጆ ነው ማለት ነው። ለምን እኛ ሀገር ላይ ብዙ እንደዚህ አይነት ስራዎች ሰርተን የምንቀበልበት እንትን የለም ታውቃላችሁ። በባንክ ብዙ ጊዜ አይከፍላችሁም እንደዚህ አይነት እንትኖችንም ደግሞ አናገኝም ምናምን ማለት ነው። እና ፔፓል አካውንት አከፋፈት እንዲሰራላችሁ ከፈለጋችሁ ታች ኮሜንት ሴክሽኑ ላይ ያስቀምጡልኝ። በቀጣይ ቪዲዮ እሱን እሰራላችኋለሁ ማለት ነው እና ምንድነው ፔ ቀጣ ስንትና ስትልኩ የምታደርጉት ይህን ትገባላችሁ። ፔፓል ከሆነ ፔፓል የምትለው ትጫናላችሁ። ከዛ ታች ይታያችኋል አካውንት የሚለው ይቆይ ትለባላችሁ ይቺ ማለት ነው። እዚች ጋር አካውንታችን እንጽፋለን። ፔፓል ከሆነ ያው የከፈታችሁበትን ኢሜል አድሬስ ነው የምታስገቡት። ኢሜል አድረሳችን እናስገባለን፣ ወደዛ ይልክልናል ማለት። አማዞንም ከሆነ እንደዛው ማስተርካርድም ከሆነ ያላችሁን ነገር ታስገባላችሁ የሆነ የፔፓል ስራ ላይ ፔፓልን የመረጥኩት ነው። እዚህ ጋር ማድረግ ትችላላችሁ። እንደዚህ እዚህ ጋር ታስገባላችሁ። ኦልሬዲ እኔ አስገብቻለሁ ያሳያችኋለሁ። ና ያስገባሁት ነው እዚህ ጋር የታያቸዋል። ኢትዮጵያ አዲሱ ዘጠኝ ሀያ አምስት ምስት አት ጂሜል ዶት ኮም የሚለው ይሄ እኔ ያስገባሁት ነው። ልክ አሁን ይህን መቶ ሲሞላለኝ ዊዝድሮ አደርገዋለሁኝ ማለት ነው በእንደዚህ አይነት ቪዲዮ ሰልፍ ድጋሚ እስከምንገናኝ ድረስ ለተከታተላችሁ እናመሰግናለሁ። ቻናሌን ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ወጣችኋለሁ።